ወኢና ኢለይሂ ራጂዑን ከአማራ ክልል ወላሂ በጣም አስደንጋጭ ዜና እየተሰማ ነው። በአማራ ክልል መካነ ሰላም ኑር መስጂድ ላይ የተደረገው አሰቃቂ ግድያ በጣም ዘግናኝና በሁሉም ማህበረሰብ ሊወገዝ የሚገባ ትልቅ ወንጀል ነው። በዚህ አደጋ ሰለባ የሆኑ ሟቾችን አላህ ጀነተን ፍርደውስን እንዲወፍቃቸው ኢና ሊላሂ ወኢና ኢላይሂ ራጅኡን ከወደ አማራ ክልል እየተሰማ ያለው ነገር እጅግ የሚያሳዝን ሆኖ ተገኝቷል። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆኖ ተገኝቷል። በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መጥተው ገለዋቸዋል። መጀመሪያ ላይ ወደ መስጊዱ አስገቡን የሚል ለረዥም ሰዓት የቆየ ግርግርና ብዙ ነገሮች እየተነገሩ ነበረ። ከዛ በኋላም እነዛ የታጠቁ ኃይሎች ገብተው ሙስሊሞቹን በሚያሳዝን ሁኔታ ገለዋቸዋል። ሙስሊም የሆነ ሁሉ ይህን ቪዲዮ በደንብ ሼር ያደርግ። እነዛ ወንድም እህቶቻችን አላህ እንዲያዝንላቸው ዱአ ይደረግላቸው። ለእነሱ ቤተሰቦችም ሆነ ለመላው የሙስሊም ማህበረሰብ አላህ መጽናናቱን ይስጠው። አዲስ ነገር ከተሰማ አደርሳቸዋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደ